ፍቅር ውስብስብና ዘርፈ ብዙ ስሜት በውስጡ ያለ ኃይል ነው። ይህም ከፍተኛ የመሳብ ስሜትን፣ መቀራረብንና ስሜታዊ ትስስርን ሊያካትት ይችላል። ፍቅር ብዙውን ጊዜ የሚገለጸው ለሚወዱት ሰው ጥሩን የመፈለግ ስሜት ሲሆን እና ደግሞ በአስቸጋሪ ጊዜያት እንኳን ለፍቅር አጋራችን የመርዳት ስሜትን በምናንጸባርቀው ልክ ነው። ታዲያ በፍቅር አጋርሽ መወደድና መፈቀር የምታስቢ ከሆነ እነዚህን አሁን የምንመለከታቸውን ጥበቦች ልታውቂያቸውና ልትተገብሪያቸው ይገባል። ተወዳጅ ሴትና ተፈቃሪ ሁሌም ደግሞ በፍቅር አጋርሽ ዘንድ ሞገስ ያላት ሴት የተከበረች ሴት መሆን የምትፈልጊ ከሆነ የዛሬው መልእክት ላንቺ ነው። በያላችሁበት ሁሉ ሰላም፣ ጤና፣ ፍቅር ለእናንተ የሆኑ ውድ ቤተሰቦች እንደምን ቆይታችኋል? እንደምን ከርማችኋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬው መልእክታችን ከመቀጠላችን በፊት ወይም ቪዲዮ ላይክ በማድረግ ቻናላችንን ደግሞ ሰብስክራይብ በማድረግ እንድትጀምሩት ከወዲሁ ጋብዛችኋለሁ። መልካም ቆይታ በፍቅር አጋርሽ መወደድና መፈቀር ከዛም ከፍ ሲል ደግሞ ሞገስ ያላት የተከበረች ሴት መሆን የምታስቢ ከሆነ አሁን የምናያቸውን ጥበቦች ልታውቂያቸው ማወቅን ብቻ ሳይሆን ደግሞ ተግባር ላይ ልታውያቸው ይገባል። ስለዚህ አሁን የምናያቸው ሊኖሩሽ የሚገቡ ባህሪያቶች ናቸው። እነዚህ ባህሪያቶች ምን ምንድን ናቸው የሚሉትን መመልከት እንጀምራለን። የመጀመሪያውና ከሁሉ መቅደም አለበት ብዬ የማስበው ፈጣሪሽን የምትፈሪ ሴት መሆን አለብሽ። እህቴ በፍቅር አጋሪሽ ክብርና ሞገስን መወደድን፣ መፈቀርን የሚያስገኝልሽ ዋነኛውና አንደኛው ነገር ፈጣሪሽን የምትፈሪ ሴት መሆን መቻል አለብሽ። ይሄ ነው ታዲያ ሰውን ለሰውነት የሚያበቃው የሚባለው። ታዲያ አንዲት ሴት ደግሞ ፈጣሪዋን የምትፈራ ከሆነች እርሷ ጥበበኛ ናት፣ እርሷ አስተዋይ ሴት ናት፣ እርሷ ትዕግስተኛ ናት። ሁሉን ነገር እንደፈለገች አትናገርም፣ ንግግሮቿ የተቀመሙ ናቸው። ሁሉን ታከብራለች፣ ትህትናዋ አቻ አይገኝለትም። ከዚሁ ጋር ተያይዞ ታዲያ በፍቅር አጋሯ ዘንድም ያላት ስፍራ ከፍተኛ ይሆናል ማለት ነው። የምታደርገውን ነገር ሰው ያየኛል አየኝ ብላ አይደለም የምታደርገው ፈጣሪ ያየኛል በሚል ጥሩ ካልሆኑ ነገሮች ደግሞ ትሸሻለች። ምክንያቱም ፈጣሪዋን የምትፈራ ሴት ስለሆነች ታዲያ ይሄ ያቺን ሴት ማን ሊያጣት ይፈልጋል? ማንኛውም ወንድ ሊያገኛት የኔ ብትሆን ብሎ የሚመኛት አይነት ሴት ነች። ለምን ካልሽኝ ደግሞ ሁሉም ወንድ በሕልሙ በሐሳቡ፣ በእቅዱ የሚስላት ሴት ስለሆነች ነው። ይቺ ፈጣሪዋን የምትፈራ ሴት ታዲያ፣ በተለይ ደግሞ በፍቅር አጋሪሽ ዘንድ እጅግ እንድትወደጅ እጅግ እንድትከበር የሚያደርግሽ ነጥብ ፈጣሪሽን የምትፈሪ ሴት መሆን መቻል አለብሽ። ሌላኛው ራስሽ ማዳበር ያሉብሽ ነገሮች ሊሆኑ ይችላሉ። ሌሎቹ የሚከተሉ ነገሮች ናቸው። በመጀመሪያ ግን ፈጣሪሽን የምትፈሪ ሴት መሆን አለብሽ። አንድ የፍቅር አጋሪሽ እንዲያከብርሽ እንዲወድሽ፣ ክብር እንዲሰጥሽ፣ እንዲያሞጋግስሽ የምትፈልጊ ከሆነ አስቀድመሽ ማድረግ ያለብሽ ነገር ፈጣሪሽን መፍራት መቻል አለብሽ። ሌላኛው ተወዳጅና ተፈቃሪ የሚያደርግሽ ማንነት ወይ ደግሞ ስዕብና መገንባት አለብሽ ብዬ የማስበው ታማኝ ሴት መሆን አለብሽ። ታማኝ መሆን በጣም ዋጋ አለው። ታማኝነት ለራስ ነው የሚባል የለም። በተለይ ደግሞ በዚህ ዘመን ታማኝ ሚስት ወይም ደግሞ ታማኝ ባል እንደማግኘት በጣም እድለኛነት የለም። ስለዚህ አንቺ ደግሞ ፈጣሪሽን የምትፈሪ ሴት ከሆንሽ ሳታውቂ ወይም ደግሞ ያ ማንነትሽ ራሱ ታማኝ እንድትሆኒ ሊያስገድድሽ ይችላል ማለት ነው። በእርግጥ ድሮ ድሮ የታማኝነት ነገር የሚያሳስባት ሚስት ብቻ ነበር ይቻል አይደል የሚባለው። አሁን ላይ ግን ወንድም ሴት ልጅ ወይም ደግሞ የፍቅር አጋሩ ታማኝ እንድትሆንለት ይፈልጋል። ይሄም ደግሞ በዚህ ዘመን በጣም እያሳሰበው የመጣበት ነቅን። ምክንያቱም ብዙ ነገሮችን አይታ፣ እኔ ይሄ ጉዳይ የለኝም ፍላይ ትሄዳለች የሚል ፍርሃት። ኢቭን ለአንቺ ፍቅር ካለው በቃ፣ አንቺ ደግሞ ለሱ ፍቅር ከሌለሽ ጥሎ መሄድ ብቻ። ብዙ ነገሮችን መዘርዘር እንችላለን፣ ነገር ግን አንድ ላይ ለፍቅር አጋሪሽ ታማኝ ሴት መሆን አለብሽ። ምክንያቱም እርሱ ባይታመን ራሱ አንቺ ታማኝ ሴት ሆነሽ መገኘት ማግኘት ነው ያለብሽ። ምክንያቱም ሁሉም የራሱን ዋጋ ነው የሚያገኘው፣ ጥፋትም ሲያጠፋ በጥፋቱ የሚቀጣው እርሱ ራሱ ነው እና እህቴ፣ አንድ ነገር ማወቅ አለብሽ። አንቺ ለቤትሽ ለፍቅር አጋሪች ታማኝ ሴት ስትሆኝ፣ ወንድ ልጅ ያከብርሻል። ወንድ ልጅ ይወድሻል። ለአንቺ ያለውን ስፍራ ከፍተኛ ይሆናል። ይህን በምታደርጊበት ጊዜ ታዲያ ደግሞ የፍቅር አጋሪች ለአንቺ ያለው ፍቅር ምን ልበልሽ፣ በቃ መስዋዕትነትን ሊከፍልልሽ ፈቃደኛ ይሆናል ማለት ነው። ስለዚህ ታማኝ ሴት ብዙ ነገሮች ሊያታልሉሽ አይገቡ። ምክንያቱም ገንዘብ ሊሆን ይችላል፣ ሀብት ሊሆን ይችላል። ብዙ ነገሮችን ልናይ እንችላለን። አሁን ካለሽበት አንፃር ሌሎች የተሻሉ አይነት ኑሮን ስትመለከጂ አይምን አለ እኔስ ብሄድ የሚል አይነት አስተሳሰብ አይምሮሽ ላይ ሊቀረጽ አይገባም። ታማኝ ሴት መሆን አለብሽ። ፈጣሪሽን የምትፈሪ ሴት ሁኚ። ይህን ስታደርጊ ታዲያ ወንድ ልጅ ለአንቺ ያለው የፍቅር ስሜት ከፍተኛ ይሆናል ማለት ነው። እርሱ ሌላ ቦታ እንኳን ለመሄድ ቢያስብ ታማኝነትሽን ያየውና ህሊናው ይወቅሰዋል ከዚህ ከዛ ካሰበው ጥፋቱ ለመመለስ ፈቃደኛ ይሆናል ማለት ነው። ሌላኛው በፍቅር አጋሪሽ ዘንድ ለመወደድ ለመከበር ሞገሳም ሆነሽ ለመቅረብ ይህም ታስቢ ከሆነ ማድረግ ያለብሽ ፍቅርን ከቃላት በበለጠ በተግባር ማሳየት መቻል አለብሽ። ይህ ታዲያ ምንድን ነው ብዙዎቻችሁ? እወድሃለሁ በቃ የኔ ጌታ የኔ ፍቅር ከማለት በዘለለ በተግባር ማሳየት መንከባከብ፣ ፍቅርን መስጠት፣ በቃ ያላችሁን ነገር መካፈል መቻል ይኖርባችኋል። ይህም በምታደርጊበት ሰዓት ታዲያ የፍቅር አጋሪሽ ስትንከባከቢ ለአንቺ ያለው የፍቅር ስሜት ከፍ እያለ

ላንቺ ያለው አታችመንት ላንቺ ያለውን ጊዜ መስጠትን ካለበት ጊዜ ደግሞ እየጨመረ የሚሄድበት ሁኔታ ሊፈጠር ይችላል። ስለዚህ ፍቅርን ከቃላት በዘለለ በተግባር ማሳየት መቻል አለብሽ። ስትንከባከቢው ራሱን በቀ ንጽናውን የማይጠብቅ ከሆነ እንደዚህ ብታደርግ ሀሳቦች አለ አይደለ? እንክብካቤ ለእርሱ ጥሩ ነገሮችን መመኘት፣ ያለውን እቅድ መደገፍ፣ እንዲህ ብናደርግ እንደዚያ ብናደርግ ብሎ ማሰብ አብሮ መወያየት መቻል ነው። ይሄ ታዲያ ምን ያመጣል ማለት ነው መሰላችሁ በመካከላችሁ ያለውን አታችመንት እያላቀው ከፍ እያደረገው ይመጣል ማለት ነው። ታዲያ በዚህ ጊዜ ከአንቺ መለየትን አይፈልግም፣ ሁሉ ጊዜ ከአንቺ ጋር መሆንን ይፈልጋል። ምክንያቱ ውስጥ ትንከባከቢዋለሻ። በእርግጥ እርሱም አይንከባከብሽ እያልኩኝ አይደለም። ሁሉም ነገር ልክ አለው አለ፣ እኛ በሰጠነው ልክ ነው ሁሉንም ነገር የምናገኘው። ስለዚህ ተንከባከቢ። አንድ ላይ የምትኖሩ ከሆነ ባለቤትሽ ከሆነ ደግሞ ጥሩ የሆኑ ምግቦችን በመስራት ለእርሱ የሚያስፈልገውን የሚያስደስተውን ነገር በመስራት አብራችሁ ማሳለፍ መቻል አለባችሁ። ይህ ነው ታዲያ፣ ፍቅርን የሚያጠነክረው ይህ ነው። አንድነታችሁ ህብረታችሁን፣ ያላችሁን አንድነት አታችመንታችሁን ከፍ እያደረገው የሚመጡ ያ ካልሆነ ግን በመካከላችሁ የሆነ ንፋስ ከገባ እርሱ ሌላ ቦታ የሚመለከት ከሆነ በቃ ፍቅራችሁ መሀል ዝም ብሎ ቃላት ድርደራ ከሆነ የቃላት ድርደራ የቃላት ሽንገላ ብቻ የሚሆን ከሆነ ከሆነ የእናንተ የፍቅር ግንኙነት አይጸናም፣ ወይም ደግሞ አይቀጥልም። ተግባርን ይፈልጋል። ፍቅር ከቃላት ያለፈ ነው። ፍቅር በተግባር ማሳየት መቻል አለብሽ። ይህም በምታደርጊበት ጊዜ የፍቅር አጋሪሽ ላንቺ ያለው ስሜት ላንቺ ያለው መውደድ ከፍ እያለ ይመጣል። ሌላኛው እንግዲህ የፍቅር አጋሪሽ ይበልጥ የሚወድሽና የሚያከብርሽ ሴት መሆን የምትፈልጊ ከሆነ ራስሽን ወይም ደግሞ ውበትሽን መጠበቅ መቻል አለብሽ። አይሽ እህቴ፣ የፍቅር አጋሪሽ ይበልጥ የሚወድሽና የሚያከብርሽ አንቺ የራስሽን ንጽሕና ስትጠብቂ ነው። ደግሞ ይሄ ነገር ሁሉም ሰው የሚስማማበት ጉዳይ ነው አይደለም? ሁላችንም ንጽሕና ላይ በጣም ትኩረት ማድረግ አለብን። አንቺ ራስሽን ስትጠብቂ፣ በዙሪያሽ ያሉ ሰዎች ያከብሩሻል፣ በአንቺም ደስተኛ ይሆናሉ። ምክንያቱ አንቺ በመጀመሪያ ራስሽን ያከበርሽ ሴት ነሽ። ራስሽን ወደሽዋለ። ራስሽን ተንከባክበሽዋለ። ስለዚህ ማንኛውም ሰው ከአንቺ ጋራ መሆንን የሚፈልግበት ሁኔታ ሊፈጠር ይችላል። በተለይ ደግሞ የራስ ንጽሕና መጠበቅ የግድ ለተቃራኒ ጾታ መሆንም የለበት ከፍቶሻል አይደለ? በተቃራኒ ጾታ ወይም ደግሞ በፍቅር አጋርሽ ብቻ ለመወደድ ብለሽ ማድረግ ያለብሽ ነገር አይደለም። ኢቨን ይሄ ነገር እኮ ለጤናሽም እጅግ በጣም ጥሩ ነገር ስለሆነ ነው ያለሽን ነገር ያለሽን ጫማ ሊሆን ይችላል ያለሽን ልብስ ንጽሕት አድርገሽ በንጽሕና መጠቀም መቻል አለብሽ። በቃ ኳሊቲ የሆኑ ብራንድ ልብሶች መሆን የለበትም፣ አደለም። ነገር ግን ዋናው ነገር ንጽሕናሽን መጠበቅ መቻል ነው ያለብሽ። ይህን ስልሽ ግን ታዲያ በጣም የተለያዩ ውድ ውድ የሆኑ ልብሶች ወይም ደግሞ ብራንድ የሆኑ ጫማና ልብሶችን እያልኩኝ አይደለም። ከዚህ ባለፈ ግን እኔ እያልኩኝ ያለው ንጽህናሽን መጠበቅ ነው እንጂ ሁሉም ሰው እኮ በራሱ አቅም ነው አይደለም የሚጠቀመው። የራስሽ የሆነ በቃ በራስሽ ስታንዳርድ ነው መሄድ ያለብሽ። ነገር ግን ንጽህናሽን መጠበቅ አለብሽ። በሳኒቴሽን የምንለው ነገር በጣም ወሳኝነት አለው። ምክንያቱስ በአንችም በአንቺም ሳይድ ብቻ ሳይሆን በወንዱም ሳይድ ራሱ ንጽህናን መጠበቅ እጅግ በጣም አስፈላጊ ነገር ነው። በቃ የሆነ ለፍቅር አጋራችን አብረን ስንሆን እኮ በቃ ጠረኑ ወይም ደግሞ ያለው አለባበስ ሊስበን ሊማርከን የሚገባ ነገር። ግን ደግሞ ንጽህን ጥርሱን የማይፍቅ ከሆነ ጥርስሽን የማትፍቂ ከሆነ ልብሶችሽ ንጹ ካልሆኑ በቃ የሆነ ጠረንሽ ደስ የማይል አይነት ስሜትን ከአንቺ የሚመለከት ወይም ደግሞ የሚያሸት አይነት ስሜት ከሆነ ይህ በጣም መጥፎ ነገር ነው። ምክንያቱ ውስጥ አንቺን ከመውደዱ ይልቅ በቃ ሊሸሽሽ ወይም ደግሞ ከአንቺን እራሱ ማግኘት የሚጠላበትን መንገድ እያበጀሽ ነው የምትሄጂው። ነገር ግን ንጽህናሽን የምትጠብቂ ከሆነ የራስሽን ንጽህና ደግሞ የምትጠብቂ ከሆነ ወንድ ልጅ ካንቺ ጋራ መሆንን ይፈልጋል። አብሮሽ ጊዜ ማሳለፍን ይፈልጋል። ንጽህናሽ ደግሞ በራስ መተማመንሽን እንድትጨምሪ ሊያደርግሽ ይችላል። ገብቶሻል አይደል? ደፋር እንድትሆኝ፣ ሰልፍ ኮንፊደንት እንድትሆኝ፣ በቃ ቀና ብለሽ እንድትሄጂ፣ የበቃሽ ሴት እንድትሆኝ ሊያደርግሽ ይችላል። ጤንነትሽን ደግሞ ይጠብቀዋል። ገብቶሻል አይደለ? የራስን ንጽህና መጠበቅ እጅግ በጣም አስፈላጊ ነው። ንጽናዋን የምትጠብቅ ኳሊቲዋን የምትጠብቅ ሴት ማንኛውም ወንድ ሊያገኛት የኔ ብሎ የሚመኛት ሴት መሆን ትችላለች። ሌላው እንግዲህ በወንድ ልጅ ለመወደድ ለመፈቀድ የምታስቢ ከሆነ ሊኖሩሽ የሚገቡት ብልሃቶች ወይም ደግሞ ጥበቦች ሞያ ይኖርሽ። ይህን ስልሽ ታዲያ በተለይ ደግሞ ምግብ የማብሰል ሞያ የግድ ሊኖርሽ ይገባል። ይሄ በእርግጥ እንግዲህ ሊያስቅም ምን፣ ለማለት ተፈልጎ ነው ሊባል የሚችልበት ሁኔታ አለ። ነገር ግን እህቴ አንድ ነገር ልብበኝ። ወንድ ልጅ ለሆዱ ያለው ቦታ በጣም ለየት ያለ ነው፣ የታወቀ ነው። ስለዚህ ያን ሆዱን ለመውላት ወይም ደግሞ በቃ ምግብ ለመብላት ሲፈልግ በተለይ ደግሞ ሞያ ያላት ሴትን ምርጫው ነው የሚያደርገው። በተለይ ሙያ ባህላት ሴት ይማረካል፣ ይሳባል። ስለዚህ በተለይ ደግሞ ምግብ የማብሰል ሙያ ከሌለሽ መማር አለብሽ። ገብቶሻል አደለ? ምክንያቱም እንግዲህ ብዙ ነገሮች አሁን አክሰሰብል ናቸው። ሁሉንም ነገር አፎርደብር በቃ ከሱፐር ማርኬት ገዝቶ አምጥቶ ኢቨን በቃ ማስቀምታ አስቀምጠን መጠቀም የምንችልበት ሁኔታ አለ። ነገር ግን ደግሞ ወንድ ልጅ እርሱንም ቢፈልግም ቢያይም፣ ነገር ግን ራስሽ በምትሰሪያቸው ስራዎች ይደነቃል፣ ይማረካል። በተለይ ደግሞ አንቺ በምታበስ ያቸው ምግቦች በምትሰሪያቸው ምግብና መጠጦች ይማርካል። ስለዚህ በተቻለሽ መጠን ምግብ የማብሰል ሙያ ሊኖርሽ ይገባል። ይህም በምታደርጊበት ጊዜ አቤት እርሷ የምትሰራወጥ እኮ አቤት እርሷ የምትሰራቸው ምግቦች እኮ እጅ ያስቆረጥማሉ የሚለውን ንግግር ከአፎ አይለየው ማለት ነው። ይህ ከምንድን ነው የሚመጣው? በቃ ለአንቺ ካለው ስፍራ ነው ማለት ነው። ስለዚህ በሞያሽ የተካንሽ ሴት መሆን አለብሽ። በቃ የቤት ንጽህና በተለይ ወደ ትዳር የምትገቢ ከሆነ ገና ወደ ትዳር ለመግባት የምታስቢ ከሆነ ኢቨን አሁንም እራሱ በትዳር ውስጥ ካላችሁ ይሄን ባህሪያችሁን ወይም ደግሞ ይሄን ክህሎት ማዳበር መቻል አለብሽ። በ የቤት ንጽህናን መጠበቅ ምግብ አበሳሰሎች፣ የተለያዩ አይነት የምግብ አበሳሰል ስታይሎችን ማወቅ፣ ሰርፕራይዝ ማድረግ እዚህ ታዲያ ወንድ ልጅ በጣም ይደመምበታል። ይሄም በምታደርጊበት ጊዜ ደግሞ ለአንቺ ያለው የፍቅር ስሜት ከፍ እያለ ይመጣል። እህቴ ልብ በይ። ይህ በእርግጥ እንደቃል ወይም ደግሞ ለማለት ተፈልገው ነው ሊያስብል ይችላል። ነገር ግን የምትወጂው ወንድ ወይም ደግሞ በወንድ ልጅ መከበር ወይም ደግሞ ወደት የምትፈልጊ ከሆነ እነዚህ ባህሪያቶች ግድ ሊኖሩሽ ይገባል። አይ በቃ ረዳት እኮ ቀጥሬ ማሰራት ትፈልጋለው ይችላለሁ ማለት ይቺ ይሆናል። ነገር ግን እንደ አንቺ አይሆንም። ምክንያቱም አታችመንታችሁን ከፍ የሚያደርገው አንቺ አብስለሽ ስታቀርቢለት ደስ ሊለው ስለሚችል ነው። ሌላኛው እንግዲህ በፍቅር አጋሪ ዘንድ ተወዳጅ እና ተፈቃሪ የሚያደርግሽ ማንነት ይኖርሽ ብዬ የማስበው ሰዎችን አክባሪና ወዳድ መሆን አለብሽ። በተለይ እንግዲህ የፍቅር አጋሪሽ እንዲኖርሽ ከሚፈልጋቸው ነገሮች መካከል ወይ ቤተሰቦቹን ሊሆን ይችላል፣ የአንችንም ቤተሰቦች ሊሆን ይችላል፣ በዙሪያ ያሉ ጓደኞች ሊሆን ይችላል፣ በሰፈር ውስጥ ባሉ ሰዎች ሊሆን ይችላል። አንቺ ከነርሱ ጋራ ጥሩ የመግባባት ክህሎት እንዲኖርሽ ይፈልጋል። ገብቶሻል አይደለ? የፍቅር ግንኙነታቸውም ደግሞ ይበልጥ ከፍ የሚያደርገውን ነገር ይቺ ለነዚያ ሰዎች ያለሽ ግብረ መልስ ነው። ምክንያቱም ሰዎችን በተለይ ደግሞ እናንተ ዘመዶቻችሁን የምትይዥባቸው መንገዶች በፍቅር አጋሪ ዘንድ እንድትወደጂ እና ወይም ደግሞ እንድትጠይ ሊያደርግሽ ይችላል። ገብቶሻል አይደለ? አንቺ በምትሰጪው ሪያክሽን ነው የሚወሰነው። ሰዎችን በቃ በሰፈር ያሉ ሰዎችን የምትጠይቀው እገሊትማ እገሌ ኮ ብለሽ ሁሉ ጊዜ በሀሜት የሀሜት ቃላቶችን የምታወሪ ከሆነ እንትናን እኮ ለአይን ነው የሚያስጠሉኝ አይነት የምት አይነት ከሆነ በቃ ወንድ ልጅ ነገም ተመለሳ በቃ እኔንም እንደዛ ማለቷ ነው ብሎ ጥርጣሬ አይምሮ ውስጥ ሊገባ ይችላል። ስለዚህ በተቻለሽ መጠን ሰዎችን በዙሪያ ያሉ ሰዎችን በእርሱ ዙሪያ ያሉ ጓደኞቹ፣ የስራ ባልደረቦችን፣ ቤተሰብሽን የእርሱንም ቤተሰቦች ማክበር መቻል አለብሽ። በቃ ዘመን ወዳድ የተባልሽ ሴት መሆን አለብሽ። ስለዚህ እህቴ በሰዎች ዘንድ ያለሽን ተቀባይነት ማሳምር የምትፈልጊ ከሆነ ማንኛውንም ሰው በጥሩ ሁኔታ መቀበል መቻል አለብሽ። ቶሻል አይደለም? ይህም በምታደርጊበት ጊዜ ታዲያ በፍቅር አጋሪ ዘንድ ተወዳጅና ተፈቃሪ ሴት መሆን ትችያለሽ። እስካሁን ከኛ ጋር ስለነበራችሁ አመሰግን ኩብ ያላችሁበት የዓለም ዳር ሁሉ ሰላም፣ ጤና፣ ፍቅር ለእናንተ ይሁን። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።